እንደምነህ እግዜር ሰማይ ቤት እንዴት ነው እመጣለሁ ብለ ቆየ ሕሳብን ነው እኛማ ለልፋላፍ ታረቃ ማመልከቻ ጽፈን በወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድራ ተካራ ህግጋቱን አልፈን ደብዳቤ ላክንልህ አይነን ካየነው ሁለት ሺህ ዘመን እንደ ቀልድ አለፈ የመምጣት ዘመን እየኮሰመነ መቅረት ገዘፈ እንደውም እንደውም በመጣሎ ተስፋ ሁለት ለት ሺህ ዘመን ገትሮም ከጠፋ፣ በቀጠሮ ሰዓት መምጣት ከተሳ ነው ዜራ በሻ ነው እያሉ ያምሃል። እኔ ምናውቃለው። አመስግነው ሲሉኝ እልልታ የማቀልጥ፣ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ ምቀምጥ፣ እግዚኦ በል ሲሉኝ እምባይን የማፍስ፣ አሌሉያ ሲሉኝ በሳቅ ልብ የሚፍስ። ምናምንቲ እውቀት ውስጤ ያልጸደቀ፣ እንበረከክበት ጉልበቴ ያለቀ። እኔ ምናውቃለው። ግን አንተ ደህና ነህ ከምር? እንደሚያሙት ንጽሕት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋማ። አንዳንዴ ከሆነ ሱነና ሰማይ ቤት እንዴት ነው አብርሃም? ሰላም ነው። እዛስ ቤት ገነባ፣ ዛሬስ በድንኳን ነው። እኛማ ይሁል በቤት ኪራይ ችንካል እየተሰቀልን እየተሰቀለን ኤሎሄ እንላለን ዳቦ እንድጥልልን ወደ ላይ ገነባን፣ ወደ ጎን አሰፋን ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው? ለክብሩ ውቅያኖስ መክፈያ ወደ ናናት በትሩ እኛማ ያውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላስ። ንገርልንና በትሩን በትሩን ያወሰን እናልህ እግዜሮ ወይ ከተስፋ ምድር ወደ ሌላ ተስፋ አለን እየኳተን። መሄጃው ሲገርምን መመለሻ መንገድ መቆሚያ ቦታትን ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላ አላክልን ብሎ አልበድልኝ። ሰማይ ቤት እንዴት ነው? ዳዊትስ ደና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ፣ ተራራው ጎልያድ ግዙፉ እልፍ ዓላፍ ጎልያድ ከቡን ሲደነፋ ወንጭፉን ጠቅልሎ ምነው ዳዊት ጠፋ ብለሃል በድልኝ ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነው ጌታ ዳዊት፣ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ፣ ግቢ ቢላት ምን ነው? አንተ እንደምታውቀው ዐሥራ ሶስት ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ የመጣው ወር ሁሉ ፀሐይ እያዘለ የተሾመ ሁሉ ፀሐይ ነኝ እያለ፣ የአስራ ሶስት ወር የእግዜር ፀሐይ የአስራ ሶስት ወር የእግዚአብሔር ጀምበር፣ ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደ መፈጠር። አረ እግዜር በእናትህ በጭንቃ ማላጇ ባዘለ ጀርባዋ ባቀፉት እጆቿ፣ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና እና ለጌታ ወይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት ጴጥሮስ ሲሉን ወዬ ይሁዳ ሲሉንም አቤት እንላለን፣ ስማችንን ሸጠን ሰላሳ ጭብጨባ እንቀበላለን። ተው፣ የእኛን ነገር ሰማይ ቤት እንዴት ነው? ዮሐንስ ደናናት ያው፣ የልጅ ልጆቿ በግሯ ተተክተው፣ የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደናኑ ኑሮ ተስማምቶታል። ሰውን ለማሳሳት ላይታሽ ማለት ትቷል። ሳይጠራው የሚጎርፍ ህዝብ በስተወለተ አረግዜር በእናት በጭንቃ አማላጇ ባዘለ ጀርባዋ፣ ባቀፉት እጆቿ ወይ ዝናብላክ ላክልን ወይ ዝናብ ሆነና ሙቀት ገደለና